ዛሬ እንግዲህ በህቴ ቤት እገኛለሁኝ። የህቴ ባል እያልኩ እያመሰገንኩት የነበረው ማለት ነው በተዘዋዋሪ። የህቴ ባል ቤታቸው ይሄንን ይመስላል። ሙሉ ወደፊት አስገባላችኋለሁ። ቪዲዮውን ተከታተሉ። ደግሞ ስጀምሩ ማሻ አላህ። ሰላም አለይኩም ረህመቱላሂ ወበረካቱ ድና የተከበራችሁ ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የህቴ ቤት ነው የምገኘው። እስኪ የህቴን ቤት ነው የማሳያችሁ። ያው ፀሐይ ስለሆነ ብዙ አይታይም። እንደገና ደግሞ እዚህም ላይ ዛፍ አለ። ዛፉ ደግሞ ለመስታወቱ ያገለግላል አሉ። ለምንድን ነው ይሄን ያሳደጋችኋቸው ያሳደጋችሁት ብላቸው፣ መስታወቱ ግድ ነው ዛፍ ያስፈልገዋል አሉ። እንግዲህ እንደምታው ግዴታ በሰው ሀገር ብቻ አይደለም ስራ። አላህ ከረዘቀን ከፈቀደ፣ በቃ ሀገራችንም ላይ እንደዚህ ይሰራል ማለት ነው ኢንሻአላህ። እስኪ ወደ ውስጥ ደግሞ ገብቼ ላሳያችሁ። አንተ አምርዬ ያው እንግዲህ የልጅ ቤትም ስለሆነ ይሄ ሲቡ በደምብ ትላላለህ። እስኪራፉ ይሄ እንደምታወት ከታች ሳሎኗ ነው። እዚህ ጋር እንደምታወት የምግብ ጣውላላት። ያው እሷ ስራ ነው የምትውለው። ልጆቹ ናቸው እንግዲህ ቤት የሚውሉት ሰራተኛ ጋር እንደምታውት። ይሄ ሳሎኗ ነው። አይዮ ማሻአላህ በሉ ደግሞ ዛሬ እንግዲህ ምሳዝን ነው ይሄ ያው ብዙም እዛና እንትን አይሉም። ማይገቡ ምን ለመናገር ሌላ አላቸው እዚህ አንዳንዴ ፕሮግራም ሲኖር እንግዳ ሲኖር ነው እንጂ ብዙ እዚህ የሚገባ የለም ማለት ነው። እና ይሄ እንግዲህ ሳሎኗ ይሄንን ይመስላል እላቸዋለሁኝ። ወዶችዬ፣ ማሻአላህ በሉ አጥብቃችሁ ማሻ አላህ እንድትሉ ፈልጋለሁ። እንግዲህ ያው አላህ ከፈቀደው ትርዚቅ እንግዲህ ግዴታ ስለተሰድርን ብቻ አይደለም የሰው ልጅ የትም ቦታ ከሆነ ከጠነከረ ማልፍ ነገር የለም ያልፋል ማለት ነው። ይሄ እንግዲህ እንደምታውቁት ነው ማለት ነው። ይሄ ሳሎኑ በቃ በዚህ መልክ ተጠናቀቀ። ያው እኔ ድንገት ነው የመጣሁት፣ እንደዚህ እንጥናላል ነው አልተዘጋጀም። ድንገት ነው እኛ የመጣ ነው ማለት ነው። ያኔ ትቀርጻ ላይ ብለህ እሷ እንትን አትልም አታስብም። በዚህ ጋር የልጆቿ ማጥነ ያለች በዚህ በዚህ ጋር ሽንት ቤት እዚህ ደግሞ የልጆቿ ክላስ አለ ያላቸው። ከዛ ወደዚህ ስናልፍ ደግሞ ናይ መካዬ እንዳትገቢ፣ ወደ ወደ ስናልፍ ደግሞ ይሄ ኪችኗ ነው። እስኪ አምርዬ ና ብራ። ይሄ እንደምታዩት ናችሁ ይሄ ኪችኗ ነው ማለት ነው። ያው ድንገት ነው የገባሁት፣ እንደምታዩት ድንገት ነው ግብት ያልኩት። ይሄ እንግዲህ የእሷ ኪችን መጥባህ ማለት ነው። መጥባሃ ይሄንን ይመስላል። ማሻ አላህ በሉ። ሁሉንም ማለት ነው አላህ ይጨምርላት፣ ልጆቿንም አላህ ያሳድግላት። እንግዲህ ሁሉ የተሰራው ኢትዮጵያ ላይ ሰርታ ነው እንጂ እሷ እንደኛ ተሰዳ ወይም ምናምን አይደለም። ያው ድንገት ስለገባሁኝ እንግዲህ አንዳንድ ያልተነሳሳ ቃለ እንደምን ችግር የለው ይሄ በዚህ ተጠናቀቀች። ስማ ቀሰለው ከውጭ ነው የመጣው ከሳኡዲ ነው የላክንላት ማለት ነው አውቶማቲክ ነው ተረቦቹን አይነት እኔ ቤት የምጠቀምበትን ነው የላኩላት ይሄንን ይመስላል። እላቸዋለሁ እንግዲህ የህቴ ባል እያልኩ የሚያመሰግንኳችሁ ባለዝብ ቤት ነው ማለት ነው። ከዛ ወደ ፎቅ ደግሞ ስንወጣ ያው የልጅ ቤት ስለሆነ አሁን ልጆቿ እየጠነከሩ ነው ያው ዛሬ ደግሞ እሁድም ስለሆነ በጣም እንትን ይላል ው ልጆቹ ይረብሻሉ ማለት ነው። ይኸውላችሁ እዚህ ደግሞ ላይ ወጣን። እናንተን ልምድን አላስተካከላችሁ እዚህ ጋ ሽንት ቤት በዚህ የሻወር ልጆቹ ሻወራለ አንተ ደግበ እቺ ደግሞ ሁልጊዜ የመመገቢያቸው እዛ ጋር እንደምታዋት እቺ ጠረጴዛ ነበረች ውስጥ ያለው ዛሬ አውጥተዋል። ጊዜ ይቺ ሁልጊዜ የመመገቢያ ክላስ ናት ምሳ ምሳ ምናምን እዚች ነው የሚበሉት። ያው ልጅ ያለበት ቤት እንግዲህ ትንሽ ከበድ ስለሚል ይሄው፣ እምቢ ይሄው እንደምታዩት ይቺ እንግዲህ ሁል ጊዜ እዝን ነው ምሳ ሰዓት ከስራ ገብተው ይቺ የመመገቢያ ክላስ ነው ማለት ነው። እንደምታዩት ይሄውላችሁ፣ በዚህ ደግሞ የእነሱ መኝታ ክላስ ነው። አሁን አቲ ስራም ስለሆነች እኔም ገና ገባሁ የለች። እዚ ደግሞ የልጆቿ መኝታ ክላስ ነው ማለት ነው። ታች ላይ ያሳየዋችሁ ማጥንያና እንሻላ። ከፈለጋችሁ ደግሞ ሌላ ጊዜ በደንብ አርጌ አጽድተን ምናምን ረትበን ከፈለጋችሁ በሌላ ጊዜ አሳያችኋለሁ ማለት ነው ውዶች። እዬ እንግዲህ ለዛሬ እንግዲህ ለዛሬ ይህንን ይመስላል። በትንሹ አሳይቻችኋለሁ። እንሻላ ሌላ ጊዜ ደግሞ ፕሮግራም ሲኖር ምናምን ቤቱ በደንብ ሲጸዳ ምናምን አሳያችኋለሁ ማለት ነው። አባይም እንግዲህ አላህ ሱብሃኑ ተአላ ርዚቃችንን ይክፈትልን በሀገራችን ላይ። በእርግጥ ይሄ በደጉ ሰዓት ነው። ከአምስት ዓመት በፊት ነው ይሄ ቤት የተሰራው ማለት ነው። በዚህ የውጭ ኩሽን አላት፣ በዚህ ደግሞ ስቶር አለቻት። እዚህ ጋር እንደምታዋት ይች ስቶሯ ናት። በዚህ ደግሞ የውጭ ኩሽን አላት ማለት ነው። እንደምታዋት በዚህም አላት እቺ የውጭ ኩሽናዋና ማለት ነው። እስኪ ደግሞ ግቢው ከታየኝ ያሳያችኋለሁ። ያው ልጆች ዛሬ እሑድ አደለ መዛ፣ ላይ ደግሞ እሑድ ነው ዛሬ። ይኸው እንግዲህ ያለ ጉርጫማ ግቢው ደግሞ ከታየኝ እስኪ የቻልኩትን ያክል ላሳኛል። ምን አላት ብለህ ነው? ወላሂ ምንም የለኝም። መብራት አጥፋባት፣ የሳሎኑን መብራት አጥፋ እኔ ወንድ ሰብ ፀሐይ ስለሆነ ማለት ነው ብዙ አያሳይም። ይሄ ደግሞ እንደምታዩት እንግዲህ ግቢዋ ነው ማለት ነው። እዚጋ እንዲህ ልብስ ምናምን አጥባ ነው ልጅቱ። ይሄን ይመስላል። በዛዛ በዛ ጥጌ ላይ ምናምን አታክልታላት ክክላ እንደምታዩት እ ይሄ ይሄ አልሐምዱላሂ ረብል ዓለሚን። እንግዲህ አላህ ሪዝቁን አብዝቶላት አገሯ ላይ በዚህ መልክ ትገኛለች ማለት ነው እህቴ ታላቅ እህቴና፣ ይሄ እንግዲህ የእሷ ነው እላችኋለሁ። ከእዚህ ካጥሩ ቦሌ ነው ይሄ፣ አሁንም የሌለኛይቱ እህቴ ነው። ካጥሩ ወዳ እሱ ተከራይቷል። እሷ ሌላ ደግሞ ከፍሎ ደግሞ ሳርቪስ አላት ከውጭ መጥታ እሷም እዛ ትኖራለች ማለት ነው። አፀጥ አርጋችሁ እና ወዶች ይሄንን ይመስላል። ያው ፀሐይ ስለሆነ ይሄ ግቢውን መቀረጽ አልቻልኩኝም ማለት ነው። እንደ ነገርኳችሁ ይሄ ካጥሩ ወዳ ደግሞ ያለው የሌለኛ አይቶት እህቴ ነው። እዛ እንደምታዩት ነጭ ሆኖ ይታያል ከላይ ባጡ፣ አንቺ እንዳትገቢ ባጡ ማለት እንዳትገቢ። እና ይሄ ከዛ ከፍ ብሎ ደሞ አለ የእህቴ እንደ ሰርቪስ ነገር ተሰርቶላት እሷ ደግሞ አሁን እዛ ትኖራለች ማለት ነው። እና ይህንን ይመስላል እንግዲህ በትንሹ በኋላ ምግብ ስንበላ ምናምን አይፈልጉም መቀረጽ። ልጆቹም አይግቡ አይገቡም እያለች ትቆጣኛለች እህቴ። እና ይህንን ይመስላል ሀባይብ እላችኋለሁኝ እንግዲህ አላህ ርዚቃችንን ያብዛልን የሰው ል ጤና ከሆነ ከሰራ ምናምን ያው በሀገሩም ላይ እንደዚህ እንደምታዩት አላህ ከፈቀደው መስራት እንደሚቻል እና መለወጥ እንደሚቻል ነው። ይሄ መጅልሱ ከውጭ ነው። ይሄም የመጣው የእሷም ከሳኡዲ ነው ማለት ነው። ሀጅ መታ ነበርና በዛ አሰርታ ና ብራንት አሰርታ መጣ ማለት ነው። አሁን ተተ ኖጡ ኖጡ እንዲያገቡ ካሜራ ውስጥ አውጣቸው አውጣቸው አምርዬ አውጣቸው ሴዲ ዲግድያ ነ ሚስኪን ዋይ ናምርዬ እንዲያገባጭ እና ይሄንን ይመስላል። ሳውዲ መታ ነበር፣ ነው ባለፈው አመት ሀጅ ከዛ ሀጅ አርጋ ባሏ ጋር ከዛ ነው ጭኖት የመጡት ማለት ነው። በባህር ነው የመጣው እና ይሄንን ይመስላል አላችኋለሁኝ። ሀባይ በድጋሜ ማሻአላህ በሉ። ልጆቿን አላህ ያሳድግላት። እንግዲህ የእህቴ ባል ያልኳችሁ የባለ ዝብ ቤት ባለቤት ነው ማለት ነው። ይሄን ይመስላል። በተረፈ በሌላ ቪዲዮ እንገናኛለን። ቻናላችንን ሰብስክራይብ አድርጉ፣ መልካም ምኞታችሁን ግለጹልን። እንዲሁም ደግሞ እቃ መጥለብ የምትፈልጉ እቃ ማዘዝ የምትፈልጉ የትን ቦታ እናደርሳለን። እንደነገርኳችሁ ቁጥሬን አስቀምጥላችኋለሁ። በቁጥሬ መሰረት ደውሉ። ስልካችን 24 ሰዓት ክፍት ነው እላችኋለሁ።